ጥላውጊ ደንበኛው አሁን ካደል ትላካ፣ አለ ተበድረን ይላክ ነው ወይ ብለን፣ በጣም ያሳዝናል። የሚገርም ነው። እነሱ ተበድረው ሳገኝ ከፍላለው ጥላውጊው ላክልኝ፣ ግደልልኝ ብሎ አይደለም ይልኩት። እኔም ደሞ ለዝክር ይሄን የሚያቃልል እንበደራለን። በሬ በደራለሁ፣ እንጀራ በደራለሁ፣ ዳቦ በደራለሁ። ከዛ ሳገኝ ከፍላለሁ ብዬ ተበድሬ ዘክራለሁ። ሳገኝ ከፍላለሁ። እኛ ለጽርቅ እንበደራለን፣ እነሱ ደሞ ለክፋትና ለሞት ሰው ለማጥፋት ይበደራሉ። የራሳቸውን ጨርሰው በብድር ጥላውጊ መላክ አይገርምም? አይ እንዶ ታሪካችን አልሞት ብላ ነው በብድር ደግሞ ምትለቆት ጣ አልሞት አለችን እኮ ወይኔ ሁሉም ሩፋት ስትወጣ እኮ እናደዳለን እኛ እኮ ከደህን ተባልነው እሷ ግን ምንም አትሆንም በቃ አበድረን አልነው ጠንቋይ በቃ በሚቀጥለው እንከፍላለን አልነው በቃ ወይ እሺ ሌላ ማን ያለው ከልከሌውስ የት ገባ ሯ ላይ ነሰነ ንት ከእስላም መቃብር አፈር ከክርስቲያን መቃብር አፈር ቅልቅል አርገን በሯ ላይ ከዛ ፍዘዝ ድንዘዝ። በቆማ የጸሎት መጣፍ ነው የምትለቀው። ወይ ሚገርም ነው። በነገራችን ላይ ሁሉም ክፉ መናፍስት ጸሎት አይወዱም፣ ጸሎት አያጸልዩም። ግን ደግሞ የጸሎት መዛፍ ስትይዙ የሚያዳፋችሁ የሚያንገላጅዣችሁ ጸሎት የሚከለከላችሁ አሉ። ለምሳሌ ከልከሊዎስ የመቃብር አፈር ስለሆነ በዛ ይገባል። ጸሎት ላይ በቃ ዝም ብሎ መንገላጀጅ ነው። የአየር አጋንንትም እንደዛው ነው። ያጸልም ድፍት ድፍት ነው የሚያደርገው። አይነ ጥላ ደግሞ ዝብርቅርቅ ያደርጋል። ስንት ዓመት የጸለያችሁትን ጸሎት አልገፋ አልነበብ እኔ ገርመኛል። ከዚህ በፊትም ተናግሬያለሁ። አሁን እዚህ ውስጥ እስኪ አንድ አስር ዓመት ውዳሴ ማርያም የጸለያችሁ ሰዎች እጃችሁን እስኪ ወደ ላይ ምን ውዳሴ ከንቱ እኮ የለው። ጉረኞች እንኳን ክንፍ ደና ላባም የላችሁ። ውዳሴ ከንቱ አይሆንም። እሺ አንድ አምስት ዓመት ውዳሴ ማርያም መጸለይ ከጀመራችሁ አምስት ዓመት ይሆናችሁ። ተው አብረን የምናገለግለው ራሱ አምስት ዓመት አልፏችኋል እንዴ? አንድ አምስት ዓመት ጸሎት የጀመራችሁ እጃችሁን ወደ ላይ አድርጉ። እሺ ውዳሴ ማርያም ስትጸልዩ ከበስማም ጀመራችሁ አይደል? ከዛ ቀጥሎ ምንድን ነው ያለው? አባታችሁ ነው አይደል? አባታችሁ ነው ብላችሁ ቀጥሎ ያለው ጸሎት ምንድን ነው? ጸሎት ሃይማኖት አይደል? አሁን እሱም በቃል የያዘ ሰው አለ። በቃል ይዛችኋል ይዘሻል እስኪ ብድግ በይና በይልን። ይዘሻል አንቺ? እሺ ጎበዝ። ግን አብዛኛው ዘጠና ፐርሰንት አልያዘም። ተውት። እሺ ማርያም ማለች ነፍሴ እግዚአብሔርን ታከብሯለች እቺ ምንድነች? ሰላም ለክ ያለች እቺ፣ ያልያዘ አለ። ውዳሴ ማርያም የሰኞ ሁሌ በቃ አዲስ የሚሆንበት ሁሉ አለ። አያችሁ አይደል? ውስጣችን ክፉ መንፈስ ካለ ጸሎት እንኳን አይላመደንም፣ አዲስ ይሆንብናል። በቃል እንኳን መያዝ የምንችለውን እንኳን በቃል ስናነቦ ይጠፋናል። ከልከሌውስ እንዲህ ነው የሚያደርገው። እሺ ሌላ ማነው ያለው? ሌላስ የፓስተሮች መጠጥ አለው። የፓስተሮች መተት ናሁ ከጎረቤት ተልክ የገባው። የት ደግሞ ፓስተር ነህ? እንዴ በየአዳራሹ እንዳንተ እኮ ነው የምሸኘው፣ በየአዳራሹ እኮ ነው የምሸኘው። እንዳንተ ትሸኛለህ እንዴ? አሁ እናስጨዋለን። በሮ ታስጨሁት። እኛ ነው አይኛለን። ማስጨዋ ያለን ምን እንድትሆን የተመተተው? እሷ የት አግኝታችኋት? ጎረቤት እኮ ጎረቤት። ከእሷ ጋር ምን አገናኛችሁ? በቀል ሰራተኛ ነጠቀችኝ። ሰራተኛ ከእናንተ ቤት ያለውን ወደ እሷ ቤት አስጠምቀ ቅዋ ቅዱስ እያስቀባች ተፈታች፣ ልጅቷ ታዲያ ምን ፓስተር ይመትታል። እና እና እንደ ደቡብ አፍሪቃ እንሄዳለን፣ ውጭ እንሄዳለን። ስንቱን ስለመታት የተናገርኩት ትምህርት ላይ አዳምጣችኋል አይደል? ከአፍሪካ ወደ አስር ሀገራት አሉ፣ በመተት የታወቁ እነ ናይጄሪያ፣ እነ ኮንጎ፣ እነ ደቡብ አፍሪካ፣ እነ ኬንያ፣ እነ ግብፅ ሌሎችም። ወደ ምዕራብያን ደግሞ ህንዶች፣ እነ ሃይቲ፣ እነ ኩባ የሚችሉ አይመስሏችሁ። ማ መተተኛ ሀገር ብቻ ያለም ይመስለዋል። እንደውም እኮ የኛዎቹ ከእነሱ ይማራሉ። የሱዳን ሲባል ሰምታችኋል፣ የደቡብ አፍሪካ፣ የህንድ እዛ እየሄደ ኮርስ ወስዶም ይመጣል። እስኪ ልባ መልሳት መልስ፣ ራሱ ነይ። ደህና ነሽ? ስም አትጥቀሺ። ፓስተር ጎረቤት አለሽ? ምን አጋጫችሁ? ሰራተኛቸውን ወሰድሽ? ጻበል ወሰድኳታ እዛ ቅባ ቅዱስ ስትቀባ መንፈሱ ተጋለጠና ከዛ እንትን አላት ቀን በቀን የእርሱን ዝክርን እየበላች የእርሱን ትምህርት እያዳመጠች፣ ታስሮ መንፈሱ ወደ ውጭ ሄደች ወጣች። ከዛ ቤት ወደ ውጭ ሄደች ከፓስተሩም አመለጠች። ከዛ ጠመደሽ ሁኔ ቀን በቀን ጠመዱ። ምን ይልሻል ሲያገኝሽ? ልክ የጸሎት ሰዓት ሶስት ሰዓት ማታ ሲሆን አንኳክቶ ይመጣሉ። ከዛስ? እንጀራ ፈልጋል። እንጀራ ስጭኝ፣ እንጀራ ፈልጋለሁ። እንኳን ደና ፓስተር አይደለም፣ ራፍተኛ ነው ረድ ማታ ሶስት ሰዓት እንጀራ እንጀራ፣ ትሰጫዋለሽ የለንም። ነው ስንት ጉድ አለ። ፓስተር አቤት! ባልና ሚስት እኮ ባልና ሚስት ሰፈሩን ሰልበን ሰልበን ነው እኮ ምን መላው የሰፈሩን ሙሉን እቺ ሰላቢያ መሸኘት የለም የአዳራሹ መጨፈር የለም። ቤት ውስጥ ሆኖ ታስረን ምን መኪናችን ሁላ እኮ አይሰራም። ከዛ ታሰርን በቃ ዝም ብለህ ሀሌው ላይ ከዛ ቆ አንድ ግንቦት አንድ ቤት ወጣች በለጠች ተዘጋጁ ተዘጋጁ አንድ ላይ ባጋይ ሳለም በሥላሴ ስም በኃያሉ በመድኃኔዓለም ስም በወላዲት በወላዲተ አምላክ ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በቅዱስ ሮፋኤል ስም በቅዱስ ኡራኤል ስም በዛሬው ዕለት በተዘከሩት በአቡነ እስትንፋሰ ክርስቶስ ስም ሁላችንም ስማችንን የጠራን ተጠራርገን እንሄዳለን። በሥላሴ ስም ለዘላለም በሲኦል ታስረናል። የዘጋነውን እድላቸውን በድንግል ማርያም ስም ከፍተናል። የመጨረሻችን ነው። በል ሰባት ጩ ነውጡ አንድ ላይ፣ አንድ ሁለት፣ ሶስት፣ አራት፣ አምስት፣ ስድስት ገን ዝናሄድ ቅዱስ ገብርኤል ሲኦል ያወርዳቸው እግዚአብሔር የተመሰገነ